ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የቢዝነስ ዘገባ ተጀምሯል። አብራችሁን ቆዩ። ከአነስተኛ ወደ ከፍተኛ ኢንዱስትሪዎች መስፈንጠር እንደሚቻል ከቬትናም ተሞክሮ መቅሰም ተችሏል ሲሉ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሀ ይታገሱ ገለጹ። ቬትናም በጥቂት ዓመታት ውስጥ በማኑፋክቸሪንግ ዘርፉ ከፍተኛ ምርታን ካስመዘገቡ ሀገራት መካከል አንዷ መሆኗን የገለጹት ዶክተር ፍስሀ ይታገሱ የውጭ ቀጥተኛ ኢንቨስትመንትን በመሳብ አማራጭ የኢንቨስትመንት ማዕከል በመሆን ትልቅ እድገት ማስመዝገቧን ተናግሯል። በዚህም የአምራች ዘርፉ በኢኮኖሚ ውስጥ ያለው ድርሻ ከፍተኛ ሊሆን ችሏል ነው ያሉት። በዓለም አቀፍ የማኑፋክቸሪንግ ሴት ሰንሰለት ውስጥ የሚኖር ጂኦፖለቲካዊ አካሄዶችን በማየት የወሰዱት እርምጃ ትልቅ ትምህርት የተወሰደበት መሆኑንም እንዲሁ አንስተዋል። ዋና ስራ አስፈጻሚው ከትናንሽ ኢንዱስትሪዎች ወደ ከፍተኛ ኢንዱስትሪዎች መስፈንጠር እንዳሚቻልም ከቬትናም ተሞክሮ መቅሰም መቻሉን ገልጸዋል። ኢንዱስትሪዎቹ በሀገር ውስጥ ግብዓት እንዲጠቀሙ ክትትልና ድጋፍ ማድረግ እንደሚገባም አስገንዝበዋል። የአካባቢውን ጸጋ ማዕከል ያደረጉ የሙያ ስልጠናዎችን በመስጠት ወጣቶችን የኢኮኖሚ ተጠቃሚ እያደረገ መሆኑን የደባርቅ ፖሊቴክኒክ ኮሌጅ አስታወቀ። ኮሌጁ ስልጠና ከመስጠት በተጨማሪ ስራ ለፈጠሩ ወጣቶች የተለያዩ ድጋፎችን እንደሚያደርግ ገልጿል። አድኖ ማርቆስ በ1994 ዓ ም በአምስት የሙያ መስኮች ስልጠና መስጠት የጀመረው የደባርቅ ፖሊቴክኒክ ኮሌጅ አሁን ላይ በ22 የሙያ መስኮች ለአካባቢው ነዋሪዎች የክለው ስልጠና እየሰጠ መሆኑን የኮሌጁ ተወካይ ኃላፊ የአበባል ሙጭ ገልጸዋል። ኮሌጁ ወጣቶች ሰልጥነው የስራ ባለቤት መሆን የሚችሉባቸውን የአካባቢውን ጸጋዎች በመለየት ስልጠናውን እንደሚሰጥም ተናግረዋል። አካባቢያችን ላይ የምንጸጋለ በየትኛው ሙያ ብና ስልጥን ሰልጣኞች ወደ ስራው አለም ገብተው መስራት ይችላሉ፣ መቀላቀል ይችላሉ በሚለው ታሳቢ አድርገን ስራ ከዚህ ውስጥ እንግዲህ በመደበኛ ባጫጭም ሰልጣኝ በሁሉም ሙያዎች ስልጣኖች እየሰጠን ያለን፣ በዋናነት እንግዲህ ግብርና አንዱ የትኩረት መስካችን ነው። የአካባቢው ዳክ ነው። ሁለተኛ ሆቴል ቱሪዝም ላይ በሰፊው እንሰራለን። ከዛ ውጭ በዚህ በጣውላ በብረታ ብረት፣ በአውቶሞቲቭ ኤሌክትሮኒክስ አካባቢ ያሉ ሙያዎች ላይ በሰፊው ሰልጣኞችን እያሰለጠን በሙያቸው ብቁ ሆነው ሲወጡ የራሳቸውን ስራ ፈጥሮ እንዲሰሩ ለማድረግ በከፍተኛ ሁኔታ እየሰራ ያለ ኮሌጅ ነው ማለት ነው። ኮሌጁ ለወጣቶች ሰባ በመቶ የተግባር ስልጠና እንደሚሰጥ ያነሱት አቶ ያብባል፣ ወጣቶች በተግባር የተደገፈ ስልጠና ማግኘታቸው በስራ አለም ተወዳዳሪ እንዲሆኑ አስችሏቸዋል ብለዋል። ኮሌጁ ላይ በተግባር የሚሰለጥኑባቸው እንታያቸዋለን። ለምሳሌ ይህን የምናየው ህንፃ በኮንስትራክሽን አሰልጣኞችና አሰልጣኞች 2009 ዓመተ ምህረት ተጀምሮ 2013 ላይ ተመርቆ ለአገልግሎት ክፍት የሆነበት እኔ ነበር። ሶ ይህን በመስራታቸው ልጆች አርማታ ስራ ላይ፣ ብሎኬት ድርድራ ላይ፣ ልስ ላይ፣ በሁሉም ሙያ ላይ ፐርፌክት ነው እንዲወጡ ትልቅ ገዛ ያደርጋልና፣ ሲወጡ ደግሞ ወደ ስራው አለ ወደ ገበያው ሲወጡ ደግሞ በራሳቸው የሚተማመኑ ሙያ ይዘው እንዲወጡ ያደርጋል። የደባርቅ ፖሊቴክኒክ ኮሌጅ በዚህ ዓመት ከ860 በላይ ወጣቶችን ተቀብሎ በተለያዩ የሙያ መስኮች እያሰለጠነ ይገኛል። በኮሌጁ በተግባር የተደገፈ ስልጠና እያገኙ መሆናቸውንም በአውቶ መካኒክስ ሙያ ስልጠና እየወሰዱ የሚገኙ ሰልጣኞች ተናግረዋል። ወደ እኛ ዲፓርትመንት ስመጣ አውቶ መካኒክስ ነው። እያንዳንዷን የመኪና ፓርት እያየን እየዳሰስን መፈታት ያለበትን መስተካከል ያለበትን እያንዳንዱ መምህሮቻችን በሚሰጡን ትምህርት መሰረት ጥሩ እውቀት እያገኘን ነው የምንገኘው። ቴዎሬቲካልና ፕራክቲካል እንወስዳለን ግን የምንወስደው ፕራክቲካል ነው፣ ምክንያቱም ቴክኒክና ሙያ ነው ይዘን ለመውጣት የምንመጣውና አጠቃላይ የመኪና ቪክሎችን ሰርቪስ እንዴት እናደርጋለን እንዴት ሜንቴን እናደርጋለን የሚለው እናያለን። ኮሌጁ ለወጣቶች የክህሎት ስልጠና ከመስጠት በተጨማሪ ያሰለጠናቸው ወጣቶች ወደ ስራ ከተሰማሩ በኋላም በሙያቸው ውጤታማ እንዲሆኑ የተለያዩ ድጋፎችን ያደርጋል ብለዋል ተወካይ ኃላፊው አቶ ያብባል። በሚሰሩበት ሰዓት እንግዲህ ጊዜው እንደምትው በየጊዜው እያደገ ነው ይመጣ ያለ አዳዲስ እውቀቶች አዳዲስ ክህሎቶች እየተፈጠሩ ነው ያለ ማለት ነው። ስለዚህ ከጊዜው ጋር አብዴት ሊያደርጉ የሚችሉ እውቀቶችን በእኛ መምህራን አማካኝነት ድጋፍ እንዲደረጋቸው ይደረጋል። ሶስተኛው ደግሞ የቴክኖሎጂ ድጋፍ አለ ማለት ነው። የቴክኖሎጂ ድጋፍ የምንለው አሁንም አዳዲስ ቴክኖሎጂዎችን መምህራን ይሰራሉ፣ ያመርታሉ ኮሌጁ ላይ። ያም በተመሳሳይ ወስደው ለኢንተርፕራይዞች ደግሞ ያሰለጥኗቸዋል በአብዥ መልክ ማለት ነው። ስለዚህ እነዛ ኢንተርፕራይዞች ያን ቴክኖሎጂ እያበዙ እየሸጡ የራሳቸውን የገቢ የሚያመነጩበት መንገድ ይፈጠራል። አራተኛው ደግሞ የሂሳብ አያያዝ ገቢ ወጫቸውን በአግባቡ እንዴት መመዝገብ እንዳለባቸው የፋይናንስ ሲስተማቸው ምን መምሰል እንዳለበት፣ ይህን በአጠቃላይ በአራቱ ድጋፍ መካከፍ ከኛ ከወጡ በኋላም ድጋፍ እንስጣቸዋለን ማለት ነው። በኮሌጁ የክሎች ስልጠና አግኝተው የሚወጡና በራሳቸው ስራ የሚፈጥሩ ወጣቶች የብድር አቅርቦት የመስሪያና መሸጫ ቦታዎች ቢመቻችላቸው በስራ እድል ፈጠራ በመሰረተ ልማት ግንባታና በሌሎች ጉዳዮች የተሻለ ውጤት ማምጣት እንደሚችሉም የኮሌጁ ተወካይ ኃላፊ ጠቁመዋል።